ኢና ሊላሂ ወኢና ኢለይሂ ራጂኡን ወቶ ከመቅረት አላህ ስብሓን ወተዓላ ይጠብቃቸው ይጠብቀን። እነዚህ በምስሉ ላይ የምትመለከቷቸው አርባ ሁለት ተሳፋሪ ነበሩ። የሚሳፈሩት የነበረው ከሳውዲ አረቢያ ወደ የመን ጉዞ ላይ እያሉ ባሱ ሙሉ ለሙሉ ተቃጥለው ከአርባ ሁለት ተሳፋሪዎች ሰላሳ አምስቱ ወዳው ተቃጥለው ህይወታቸው ማለፉም ተሰምተዋል። ሰባቱ ደግሞ አሁን ላይ በከፍተኛ ጉዳት ደርሶባቸው ህክምና እየተከታተሉ እንደሆነ መረጃው ደርሶኛል። አሰላሙ አሌይኩም ወረሕመቱላሂ ወበረካቱ ውድና የተከበራችሁ ውድ ተመልካቾቼ እንዴት ናችሁ? እንደምን ቆያችሁ? ከኔጋውን ልሰላም ነው አልሐምዱሊላህ። ዛሬ ላይ እየተሰማ ያለው አሳዛኝ መረጃ ሚዲያውን እየተቆጣጠረው መረጃ የዛሬው ይህን ይመስላል። እዚህ ጋር በምስሉ የምትመለከቱት እባስ እየተቃጠለ ይገኛል። ይህም ደግሞ እየተቃጠለው ከሳውድ አረቢያ ወደ የመን ቤተሰቦቻቸው እናፍቋቸው ቤተሰ ቤተሰቦቻቸውን ለመገናኘት ሳዑዲ አረቢያ ለረጅም ዓመታት ስራ ሲሰሩ የነበሩ ከቤተሰቦቻቸው ያልተገናኙ ግን ደግሞ ከዛ በኋላ ቤተሰቦቻቸውን አፍቋቸው ደግሞ ወደ ሀገራቸው ባስ ይዘው አርባ ሁለት ተሳፋሪዎችን እንዲሁም ሙሹራ ጨምሮ በጣም በሚያሳዝን ሁኔታ እንግዲህ ሲጓዙ ባሉበት ሰዓት ላይ ምንን በምን መንስኤው ምንነቱ ባልታወቀ ነገር ባሱ ሙሉ ለሙሉ ተቃጥሎ የሰላሳ አምስት ሰዎች ሰዎች ህይወቱ መቅጠፉ ነው የተሰማው። እና ሊላሂ ወኢና ኢለይሂ ራጂኡን አላህ ሱብሓነሁ ወተዓላ ወጥቶ ከመቅረት ይጠብቀን። ሀቂቀተን ይህንን ነገር ስሰማ በጣም ነው የደነገጥኩት። ከዛ ውስጥ እንግዲህ በጣም የሚያሳዝኑ በእርግጥ ሁሉም ያሳዝናል። ያው ድንገተኛ ሞት ነው፣ ፈጃ ነው። ያው ሞት ቀጠሮ የለውም አደለ ለቤተኛው ሰዓት እንደሚመጣ አይታወቅምና፣ አንደኛው ከዛ ውስጥ ከሞቱ ከማቾች መካከል አንደኛው አምስት ዓመት ዓመት ሙሉ ሳውዲ አረቢያ የቆየና ሲሰራ ቆይቶ የአምስት ዓመት ገንዘቦቹን አጠራቅሞ ሀገሩ የተጓዘበት ትልቁ ምክንያት ሰርግ ለማድረግና ለማግባት ነበረ። አላማው ሙሽራ ታሽቶለት ለማግባት ነበረ ጉዞ ያደረገው። ነገር ግን ደግሞ ያው ሀገሩ ሳይደርስ ቤተሰቦችንም ሳያገኝ ሙሽራዋንም ሳያገኝ ህይወቱ ለማለፍ ችሏል። እንዲሁም በተመሳሳይ አንዱ እናቱ ሞቶባት አሉ። እናቱን እኔ ሳልመጣ ረጅም አመታት ስላላየኋት፣ እኔ ሳልመጣ አስክሬኗን ሳላይ ሽኝት ሳላረግላት እንዳትቀብሯት በማለት እንግዲህ የሷን ለመሸኘት የመጨረሻ ስንብት ነበረ ሊያደርግ የነበረው ነገር ግን ያው ያለው እንቃድማት ነው እሱ እንትን ያለው እና ያው አስክሬኑንም ሳያይ እሱ እናቱንም በህይወት እያለች ሳያይ እሱ ግን ቀድሞ መንገድ ላይ ቀርተዋል። ከእንደዚህ አይነት ነገር ይጠብቀን ይጠብቃችሁ። በጣም አስደንጋጭ ነገር ነው። በምን ምክንያት እንደሆነ አልታወቅም። እንግዲህ እንዳልኳችሁ ከሳውዲ አረቢያ ወደ የመን ሲጓዝ የነበረ ባስ ነው። ምንነቱ ባልታወቀ ነገር ሙሉ በሙሉ ነው ዱቄት የሆነው። ያው መንግስትን በሰአቱ ቶሎ አልደረሰላቸውም። እሳት አደጋ እንደዚህ የሚያጠፈውን በሰአቱ ቶሎ አልደረሰም ይሁን አላውቅም። ሁሉ ህዝብ ባንዴ እንደ ቅጠል ሲረግፍ ማለት ነው። የተቀሩት ደግሞ ሰባት ናቸው። ሰባቱ ደግሞ ሕክምና እየተደረገላቸው ነው። አላህ ስብሃነ ወተዓላ እነሱንም አፊያ ያደርጋቸው፣ ለሞቱትም ደግሞ አላህ ጀነት አልፊርዶስ ይወፍቃቸው። ሁል ነፍስ እዛ የቀትል ሞት ነው። ሁሉም እያንዳንዷ ነፍስ ሞትን ትቀምሳለች። ይህ ሞት እኛ ላይ ሀቅ ነው። ግን ምን ላይ ይሆን፣ በምን ላይ ይሆን፣ እንዴት ላይ ሆነን የተኛው ጊዜ እንደሆነ እኛ ጊዜውን አናቀውም። አላህ ግን ቤተኛው ቀን እንደምንሞት በምን አይነት ሁኔታ እንደምንሞት ግን እሱ ያውቃል። እኛ ግን ምንም የምናቀው ነገር የለም። በእኛ ሞት ቀኑ ተሰውሮብናል፣ የምናቀው ነገር የለም። ግን አላህ ስብሓን ወተዓላ ደግሞ ያዘጋጀልን ቀን አለ። ለማንኛውም ሞት አይቀርምና አላህ ስብሓነ ወተዓላ አማሞታችንን ያሳምርልን። ከድንገተኛ አደጋ ደግሞ አላህ ይጠብቀን ይጠብቃችሁ። ሀቂቀተን እኔ ከምፈራው ነገር ቢኖር እነዚህ ስደት ላይ ቆይቶ ከቤተሰብ ሳይገናኙ መቅረትን የሚያክል በጣም ዘግናኝ ሞት እንጃ፣ የሆነ ዘግናኝ የሞት ሞት ነው እኔ የሚመስለኝ ማለት ነው። አላህ ስብሓነ ወተዓላ ከነዚህ አይነት ነገር ይጠብቀን ይጠብቃችሁ ያ ረቢ። ስንቱን ስንት አቅደው ስንቱን ስንት ነገር ነገር አድርገው በሰው ሀገር ስትሆኑ ስንት ነገር ታስባላችሁ፣ ስንት ነገር ታልማላችሁ። በተለይ ይሄን ሰርቼ ያን ሰርቼ፣ ወይኔ የሚመጣው ሀሳብ በቃ እኛ ኮ ሞቶ ረስደ ነው የምናቅደው ነገር እኮ ቁጥር ስፍር የለውም። በቃ ይሄን አድርጌ ያን አድርጌ፣ ስደት ላይ የሆናችሁ ታቁታላችሁ ማለት እኔ በራሴ ህይወት እያየሁት ስለሆነ ማለት ነው። እኔ ሞት አለብኝና ዛሬን ልኑር አይደለም፣ በቃ የሆነ ነገር ሰርቼ፣ ያን ሰርቼ፣ ይህን ሰርቼ እያልኩ ረጅም ዓመታትን እናስቆጥራለን፣ ግን ደግሞ ፈጃ እንደዚህ አይነት ነገር ሲመጣ ደግሞ ወደ ራሳችን እንድንመለስ ያደርገናልና እህቶቼ፣ ወንድሞቼ አላህ ሱብሃነሁ ወተዓላ እንደዚህ አይነት ነገር አደጋ ሳያደርስብን በሰላም እንደወጣን በሰላም አላህ ሀገራችንን ይመልሰን። ሞት ቀጠሮ የለውምና ተዘጋጅተን እንጠብቀው ለማለት ነው። በተለይ ደግሞ እንደዚህ ከስደት ወጥታችሁ ከቤተሰብ ሳትገናኙ እንዲህ መቅረት ደግሞ በጣም ያ ያማል ሀቂቀተን በጣም ያማል። ስደተኛ ምንም ነገር፣ ማንንም ሰው ምንም ነገር እንዲነካው አትፈልጉም። ግን ደግሞ ስደተኛ ሲሆን የቤተሰብ ናፍቆቱ መኖ መኖ መኖ እያለ እንደዚህ መንገድ ላይ መቅረቱ ደግሞ እጅግ በጣም ከህመምም በላይ ህመም ነው። አላህ ስብሃነ ወተዓላ ምንም ሳያሰማን የቤተሰቦቻችንን መጥፎ የእኛንም መጥፎ እነሱ ሳይሰሙ በሰላም እንደወጣን በሰላም ሀገራችን ይመልሰን። እንግዲህ አንዳንዶቻቸው እንደ እንደው ምን አይነት ህሊና ምን አይነት እንትን እንዳላችሁ አላቅም። ሰሞኑን ከኢትዮጵያና የመን ላይ የተፈጠረውን ግጭት ታውቃላችሁ።

እንዴ ጥፋቱ እኮ የኛ ነው። የሀባይቢ ጥፋቱ የኛ ነው። ያጠፋ ነው እኮ እኛ ኢትዮጵያኖች እንጂ የመኖች እኮ አይደሉም። እኛው አትፈተን ሀገራቸው፣ ሂደን በሀገራቸው የበላይ ሆነን፣ ትላልቅ ሰዎችን እየገረፉ እየደበደቡ ኢትዮጵያኖች። እንዴ እኛ እኮ ነን ጥፋተኛ፣ የመኖች እኮ አይደለም። እንደውም በጣም በጣም መልካም መልካም ሰዎች ናቸው። ወላሄ ነው እምላችሁ። እኔ ከመኔዎች ጋር ጎጭ ብያለሁ፣ አይቸዋቸዋለሁ። ምን አይነት የዋህና ምን አይነት በቃ ለሰው መልካም እንደሆኑ ያለ ኢቃማ ያለ መኖሪያ ፍቃድ ነው ስደተኛ ተቀብሎ እያስቀመጡ ወደ ሳውዲ እንዲሻገር እያደረጉ ያሉት እኮ በመልካምነታቸው ነው እንጂ፣ ደግሞ ችግር እየፈጠረ ያለው ደግሞ የኛው አበሻ ራሳችን ነው። እንዳልኳችሁ ትላልቅ ሰዎችን ይቀርፋሉ እና ደግሞ ቪዲዮ በባለፉ እንደሰራሁላችሁ እዛ የክልል ባንዲራ ሰቅለው ጦርነትን ለማወጅ ይሁን አላውቅም። በሰው ሀገር መሳሪያ ተሸክመው ስልጠና እየወሰዱ ነው። ስለዚህ የማን ጥፋት ነው? እነሱ እኮ ምንም ጥፋት የለባቸው። እንዲ በገዛ ሀገራቸው ገብተው ትልቅ ነገር በቃ አጸያፊ ነገር እያደረጉ ያሉት የኛ አበሾች ናቸው እና በሞት ደግሞ አትቀልዱ። ሀቂቃን እሳይ አይባልም። ኢትዮጵያን የነካ የለውም በረካ፣ እኛንን እኮ የነካ ናቸው እንጂ እነሱ አይደለም። ወላሂ እኔ ኢትዮጵያ ነኝ አይደል? ኢትዮጵያዊ ነኝ እና ለእነሱ እያገዝኩኝ ሳይሆን በቃ ትክክል፣ እውነት እውነታውን ነገር መናገር ነው። ችግር እየፈጠር ነው ያለነው እኛንን እና እንደዚህ አትበሉ። አላ የርሃማቸው ለሞቱት አላ ይዘንላቸው፣ አላ ጀነት አልፍርዶስ ይወፍቃቸው። ለቤተሰቦቻቸውን አላ መጽናናቱን ሶብሩን ይስጣቸው። ከንደዚህ አይነት ነገር ደግሞ ፈተና ከእንደዚህ አይነት ነገር ድንገተኛ ነገር እንዳይመጣብን ዱአ ማድረግ ነው እንጂ እሳይ ኢትዮጵያን የነካ የለውም በረካ ብሎ እነሱ ላይ ኮሜንት ላይ መጻፍ፣ እንደዚህ አይነት ተጸያፊ ነገር መናገር ተገቢ አደለም። ጥፋተኛ እንዳልኳቸው እኛ እንጂ እነሱ አደለም። እንደውም እነሱን ሹክርን ብለን መስግነን ነው ከሀገራቸው መውጣት ያለብን። እነሱ አንፈልግም ካሉ አንፈልግም። አንዳንድ ጋጥ ወጦች በሰሩት ጥፋት ነው ግዱ ብዙ መሳኪኖችን ከሀገሩ እንዲወጡ ያደረገው ማን ነው? የኛው ሀበሻ ነው። እና መጥፎ ነገር ከመናገር ተቆጠቡ ላቸዋለሁ።